በደቡብ ኢትዮጵያ ክልል የባስኬቶ ዞን ሰሊጥን ጨምሮ የተለያዩ የኤክስፖርት ምርቶችን በብዛት ከሚያመርቱ አካባቢዎች ውስጥ አንዱ ነው። አርሶአደር አደር ተገይ ጭርቁ በዞኑ የላስካ ዙሪያ ወረዳ አርሶአደር አደር ሲሆን በተለያዩ ወቅቶች ከሰሊጥ ምርት ባገኘው ገቢ ኑሮው ተሻሽሎ ተጠቃሚ መሆኑን ነው የተናገረው። 2007 ዓመት ምህረት ጀምሬ ያው ሰሊጥ ምርት በየአመቱ በተከታታይ ያመረት ቆይቼ፣ ያለው ከዚህ በፊት በሳር ቤት ላይ ነው የነበርኩት። ሳር ቤቱን አፍርሼ ወደ ቆርቆሮ ቀየር ያለው። ይህል ወጪ መተክል ጀምር ያለው ጥሬ ንጹህ ብር 500 ሺ ብር በአካውንቴ አለ። ደረቅ ዝንጅብል 40 ኩንታል ቤት ላይ አለ አሁን ያልተሸጠ። ይህን ወደ ብር ብግምት ያው ሁለት ሚሊዮን አካባቢ ከፍታል አለ። የቤት ሞተር ግል አለኝ። ለከራይ ገዝቼ የሰጠሁት ሞተር አለ ከተማ ላይ ቤት ሰርቼ ያው እንደዚህ አይነት ኑ ላይ ነኝ። እስከ ድሮ በልግ ወደ 18868 ሄክታር አቅደናል። ከዚህ ውስጥ በሁሉም ሰብሎች በአዝሬትና ሆርቲካልቸር ሰብሎች አጠቃላይ የለማ 18524 ሄክታር በነዚህ ሰብሎች አልምተናል። ስለዚህ በዚህ ውስጥ ሰሊጥ ብቻውን የያዘው ወደ 5300 ሄክታር ሰሊጥ በዚህ በልግ ለምቷል። በዘንድሮው የበልግ አዝመራ በባስኬቶ ዞን ከ18 ሺ ሄክታር በላይ መሬት በተለያዩ የሰብል አይነቶች መሸፈን ተችሏል። ይህን የገለጹት ደግሞ የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ ወንድ አፍራሽ ንጉሴ ናቸው። ዞኑ በከፍተኛ ደረጃ የኤክስፖርት ምርት የሚመረትበት አካባቢ መሆኑን የገለጹት የዞኑ ዋና አስተዳዳሪ ኢንጂነር ፍሬው ፊሽ አለው በዞኑ ከ20 ሺ ሄክታር በላይ መሬት ለግብርና ዘርፍ ኢንቨስትመንት ተዘጋጅቷል ም ነው ያሉት። በገጠር በግብርናው ዘርፍ ላይ ብቻ ከ20 ሺ ሄክታር በላይ ሊለማ የሚችል መሬት እንደ ዞን አለን። አሁን በአሁኑ ሰዓት ለኢንቨስትመንት ዞናችን ብዙ ምቹ ሁኔታዎች አሉ። አንዱ መሬት አለ፣ መሬት አለ። በጣም ወጣት አምራች፣ ሰርቶ ለመለወጥ የሚተጋ የሰው ኃይል አለ። ሰላም ወሳኝ ስለሆነ ከሰላም አንጻር ፍጹም ሰላማዊ፣ ሰላም የሰፈነበት አካባቢ ነው ብሎ መውሰድ ይቻላል። የአካባቢው አርሶ አደሮች የበልግ አዝመራ ፍሬ የሆነውና በማሳቸው የሚገኘው የሰሊጥ ቡቃያ የተሻለ ደረጃ ላይ መሆኑን ገልጸው አመርቂ ውጤት እንጠብቃለንም ብሏል። ይሄ ሙሉ የሚታየው ሰሊጥ በሰሊጥ የተሸፍነው ያለው ማሳ በአጠቃላይ ሀያ ሄክታር ነው። ከሀያ ሄክታር ውስጥ ሁለት ሄክታር ለኔ ግሌ አለ። እዚህ ውስጥ ከሁለት ሄክታር ማሳ ውስጥ ያለው ከምርቱ 12 ኩንታል አገኛለሁ ብዬ ተስፋ አድርጋለሁ። አሁን ይህን ሰሊጥ ሽጬ አንድ አራት መቶ ሺህ ብር ከሰሊጥ ብቻ አገኛለሁ ብዬ ተስፋሪ እኔ እኔጋ ያለው አንድ ኤክታር ነበረ እሱ ላይ ቁታገጠም ዘርተናል። ዘንድሮ ከአምነው የተሻለ አገኛለሁ ብዬ አስባለሁ። አንድ ቢያንስ በግምት አንድ አስር ኩንታል ወስጣለሁ ብዬ አስባለሁ። የባስኬቶ ዞን ከሰሊጥ ከቡና ከማሾና ከቦለቄ የኤክስፖርት ሰብሎች ከ52 ሺህ ኩንታል በላይ ምርት በዚህ ዓመት ብቻ ለማዕከላዊ ገበያ የማቅረብ እቅድ አለው ብሏል። ዞኑ በአራት ሰብሎች የኤክስፖርት ኮሚዩኒቲ ክሮፖችን ያለማል። አንደኛው ሰሊጥ ነው። ሁለተኛ ቡና፣ ሶስተኛ ማሾ፣ አራተኛ ቦለቄ ናቸው። በእነዚህ የሸፈነው ከ6500 ሄክታር ውስጥ አጠቃላይ ከ52000 በላይ ኩንታል ምርት እናገኛለን ብለን ነው ለማዕከላዊ ገበያ ዘንድሮ እናቀርባለን ብለን እየሰራን ስለምንገኝ ስለዚህ በዚህ ውስጥ ከ35000 በላይ ኩንታል ሰሊጥ እናገኛለን ብለን ጠብቀናል። በዞኑ በዘንድሮ የበልግ አዝመራ እየለማ ከሚገኘው የሰሊጥ ምርት ውስጥ 700 ሄክታር መሬት በኩታ ገጠም አሰራር ዘዴ በመልማት ላይ የሚገኝ ነው ተብሏል።